ከመንፈስ ቅዱስ ገብረት ብራስ አድርጋችሁ አታፉ ብቻ ድምጽ ስሙ፣ እንጂ የትኛውም ዘመን ላይ ባዶ ሆናችሁ አትገኙም። ልብሳችሁ ነጭ እንደሆነ ከራሳችሁ ላይ ዘይት ሳይጠፋ እግዚአብሔር ቃላችሁን በቃሉ ሞልቶ በመንፈሱ ሞልቶ በክብር ያቆማችኋል። ልክ እዚህ ጋር ቆመን ግን አሁን የምጭር ይሄ እንጸልይ ብያችሁ ስጸልይ እግዚአብሔር የሰጠኝ አሁን ከማካፈላችሁ ቃል ውጪ ሐዋርያት ሥራ ምዕራፍ አስራ ሶስት ላይ ያለው ቃል ወደ ውስጤ መጣ። በዚህ አመት በዚህ ቤተክርስቲያን እንደዚህ ይሆናል። እግዚአብሔር ለስራ የለዩቸውን ጳውሎስና በርናባስን ሳኦልና በርናባስን ለስራ ለዩልኝ እንዳለ ልክ እዚህ ጋር ስቆም እግዚአብሔር በዚህ አመት ሰዎችን በዚህ ቤተ ክርስቲያን ለተለየ የአገልግሎት አለም እለያቸዋለሁ አለው አለኝ። አናጃታ ዳካባራባያስ ታውቃላችሁ። በዚህ አመት ብዙ ሊጾም ነው በዚህ ቤተ ክርስቲያን። ሐዋርያት ሥራ ምዕራፍ 13 ደግሞ እያመለኩና እየጾሙ እያለ ይላል። የእግዚአብሔር ድምጽ መጣና ለዩልኝ ለሥራዬ ይላል። እየጾማችሁ ያላችሁ እየጸለያችሁ ያላችሁ ሰዎች፣ ጌታን እያመለካችሁና እያመሰገናችሁ ያላችሁ ሰዎች በዚህ አመት ለሌላ ለእግዚአብሔር ዓለም ለሌላ ለእግዚአብሔር ዳይሜንሽን ለሌላ የእግዚአብሔር ቅባት አሰራር እግዚአብሔር በእርግጥ ይለያችኋል። አናሽታላ ካባያስ እግዚአብሔር ቅድም ስለ አርባ ምንጩም ሲመሰከር አልሰማቸው እግዚአብሔር አለ ያለው ቃል ውስጥ ይቀርቷል። እውነት እግዚአብሔር አለ። እግዚአብሔር ሕያው አምላክ ነው። በጣም ደስ የሚለኝ አፖስትል ሊያገልግል ብሎ እኔ መጀመሪያ ላይ ለጉ ጉባኤውን የሚያነቃቀቀል ማገልገል ነው ደስ የሚለኝ እንጂ አፖስትል ኖሮ ዋናውን ቃል ማገልገል ደስ አይለኝም። ግን ያው መንፈስ ቅዱስ አዋቂ ነው። መልክትን ሲሰጥ እግዚአብሔር ልክ መጥቼ እዚህ ጋር እንደ ቆምኩኝ እያያችኋቸው ይሞታሉ በላቸው አለ እና እግዚአብሔር ዛሬ ማታ ይፈርድላችኋል። የጀጅመንት ናይት ይሆንላችኋል። ትልቅ የፍርድን ወንበር እግዚአብሔር በቤታችሁ ላይ ያስነሳና የሆነ የሚፈርድበት አለም አለ። በኢየሱስ ስም እግዚአብሔር እንደዚህ ይላችኋል። ይሸኛሉ ይላቸዋል በኢየሱስ ስም ይሆናል ይሄ ከበረሻት ያከበሮሽ ከቴሬ ደቦስ ይውላ ዘጸአት 14 ላይ ያለ ቃል ለማነብላችሁ። ኢና ከበራ ቫቲያና ሳንዲያ ከባዮስ አሁን የተለያየ ሁኔታ የገጠማቸው ሰዎች ልክ የኤርትራ ባህር ጋር ሲደርሱም እንዳሉ ታውቃላችሁ። ከብዙ ታምር በኋላ እንደዚህ አሉ። ተወን አላልንህም ግብጻውያንን እናገልግላቸው አላልንህም ከግብፅ አውጥተህ ምን አደረክልን? ተወን። እና ደግሞ ምን እንዳለ ታውቃለህ። ግብፃውያንን እናገልግል በቃ አላልህም ወይ? እኛ አልቅሰው ነው ባይዝኝ፣ እንደ ዘጻት ይሆነላችሁ። አልቅሰው ልክ ግን ባይዝኝ ወይ ከግብፅ የወጡት ከኤርትራ ባህር መከፈል በፊት ነው። ከግብፅ ከወጡ በኋላ ልክ ባህሩ ጋር ሲደርሱ እንደዚህ አላልንህም ነበር ወይ ግብፃያንን እናገልግላል አልንህም ነበር ተወን አሉት። ሙሴ ይውላ እግዚአብሔር ወደ ባርነት እንድትመለሱ አይተዋችሁም፣ ፈጽሞ አይተዋችሁም፣ ወደኋላ አይተዋችሁም። የጀመራችሁትን ዘጻት ታጣጠማላችሁ እንጂ ነፃነታችሁን ትኖራላችሁ እንጂ። እግዚአብሔር ቀንና ማታ የለበትም። እግዚአብሔር ያነጋል፣ ደግሞ አያጨልምም። እግዚአብሔር አይተዋችሁም። በዚህ ሁኔታ አይተዋችሁም። አላለህም ነበር ያሉት ተወን፣ ግብጻውያንን እናገልግል አላለህም ነበር። ወደኋላ ወደ ኋላ አትሄዱም። በኢየሱስ ወደኋላ ኋላ እንድትሄዱ አይፈቅድም እግዚአብሔር። ወደኋላ ኋላ እንድትሄዱ አይተዋችሁም። ግብጻውያንን አታገለግሏቸውም። እያዩ እያዩቸው ከኋላቸው የፈርዖን ሰራዊት መጣ። እያዩቸው እና እስራኤላውያን የሚያውቋቸው ኃይለኛ እንደሆኑ ግብፃውያንን ገዳይ እንደሆኑ ባሪያ የሚያደርጉ እንደሆኑ ይሁላችሁ። ዛሬ በእምነት ቁሙ። ዘጻታችሁ አይስተጓጎልም። ዘጻታችሁ አይስተጓጎልም። ለዚህ ዓመት የሰማችኋቸው ድምጾች አይበላሽም። ለዚህ ዓመት የሰማችኋቸው ድምጾች አይበላሽም። እግዚአብሔር በዚህ ዓመት እንደዚህ ያደርግ ያለው ያላችሁ አይበላሽም፣ አይበላሽም። አንድ ነገር አላችሁ በምድረ በምድረ በዳ ከምንሞት አሉ ግብጽያንን ብናገለግል ይሻል ነበር ይወላችሁ። እግዚአብሔር አላለም በምድረ በዳ ትሞታላችሁ። እግዚአብሔር አላለም። የተሻለውን የሚያቅልኝ አለ በሉ አለ ካለውበት የሚበልጥ ክብር በሉ የተሻለ ነገ አለኝ በሎ እርግጠኛው እኔ ልንገራችሁ እግዚአብሔር እያያችኋቸው እንኳን እየቀረበ ያለ ተግናሮት እንኳን እንዳለ ብታውቁ እያያችሁት ይመክናል እንጂ ወደ እናንተ አይቀርብም። እያያችሁት ይራገፋል እንጂ ወደ እናንተ አይቀርብም። እግዚአብሔር ከእናንተ ጋር እንደ ሃያልና እንደ ጨካኝ ስለሆነ፣ ሊባርክ ስለጀመረ፣ ሊፈውስ ስለጀመረ፣ ነጻ ሊያወጣ ስለጀመረ፣ ባንተ መጠቀም ስለጀመረ፣ እግዚአብሔር ያንን ነጻነት ታጣጥመዋለ እንጂ ዳግመኛ ለግብጻውያን ባሪያ የምትሆኑበትን መንገድ አይከፍተውም። በጣም ላበረታታችሁ ፈልጋለሁ። ሙሴ እንደዚህ ያላቸው፣ አትሸበሩ እና ጸንታችሁ ቆሙ። የት ጸንተን እንቁም? ከፊት እኮ ኤርትራ አለ፣ ከኋላ ግብጻውያን አለ። የቱ ጋር እንጽና? መሬቱ ላይ እኮ አደለም ጸንተው የሚቆሙት ያላቸው ቃል ላይ እንጂ ጸንተው የሚቆሙት ትክክለኛ የእኛ መቆሚያ ስፍራ የተነገረን የፕሮሚሶቻችን የእግዚአብሔር ትንቢታዊ ድምፅ የቱ ጋር ነ ከተባል፣ የት ሰፈር ነ ከተባል፣ እግዚአብሔር እንደዚህ ያለኝ ቦታ እግዚአብሔር የተናገረኝ ሰፈር ላይ፣ እዛ ሰፈር አሳልፋለሁ። ይህን ቃል ልንገራችሁ። መጽሐፍ ቅዱስ ላይ ሳሙኤል እንደሆነ ስሜት አቃላችሁ ቀድም የነበራችሁ ሳሙኤል ዳዊትን ሄደና ረዥም ጊዜ የምለው ነው ባይ እኔ ነብዩ ሳሙኤል ነኝ የምለው በፊት እኔ የቃሉ ነብይ ነኝ። የቃሉ ነብይ ደግሞ ሳሙኤል ነው። እግዚአብሔር ለሳሙኤል በሴሎ በቃሉ አማካኝነት ይገለጥለት ነበረ። የእኔ አለም ደግሞ እግዚአብሔር በቃሉ በኩል ስለሆነ የሚገለጥልኝ እኔ ሳሙኤል ነኝ ማለት ነው። እኛ አልኩ ነበር ምኖረ እና ዳዊትን መጥቶ ቀባው። ቤት ቤት ቤት ውስጥ ነው የቀባው ታውቃላችሁ ከተቀባ በኋላ ምግብ አድርስ ራስዎ ትንቢታዊ ነው። ምግብ አድርስ ምግብ ሊያደርስ እኮ ሄዶ ነው። ለአገልግሎት እኮ ተልእኮ አይደለም። አትሞስፌሩን ግን ዲቫይን ፕላን ስላገኘው የሆነ መለኮታዊ ፕሮግራም ያ ብላቴና ላይ ስለወረደ ተላላኪ ሆኖ ምግብ ሊያደርስ ሂዶ ወይ የሆነ ባንክ ቤት ወረቀት ሊያደርስ ሂዶ ወይ የሆነ መስሪያ ቤት ላይ የሆነ ተላላኪነት ተቀጥሮ ሰው ይኸው፣ ግን ሲመለስ እየተዘመረለት፣ እየዘመረ አይደለም የተመለሰው፣ እኮ እልፍ ገደለ እየተባለ እየተዘመረለት ነው የተመለሰው። እግዚአብሔር ተራ በሚመስል መንገድ፣ ቀላል በሚመስል መንገድ ይዘመርላችኋል። ለካ የሆነ የእግዚአብሔር ቅባት የሆነ የእግዚአብሔር ጥሪ ሎኬት ሲያደርግ ለካ ተራ በሚመስል መንገድ ምግብ አድርሰን እሺ ሄደ ስትመልህ ለካ ትንቢታዊ ቃል ሰፈርህ ነው፣ ለካ ቅባት ሰፈርህ ነው፣ ለካ የእግዚአብሔር ድምፅ ሰፈርህ ነው። የት ሰፈር ነ ከተባል አንድ ላይ ያለበት አካባቢ አይደለም ቀበሌ አይደለም ሰማይ የሚያውቀው ኤልሳኩ ቢጀግረው አይኑን ክፈት። አይኑ ተከፈተ ሰውየው እና አንድ ተራራ ላይ ናቸው ያሉት። ሁሌ በጣም አሜዝ የሚያደርገኝ ቃል አንድ ተራራ ላይ ናቸው ያሉት። ሰውየው ግን አይኖ ሲከፈት ምን እንዳለ ታውቃላችሁ? እሱ ከኤልሳ ጋር አብሮ የለም። እሱ ያለው ምንድነው የ የእሳት ሰረገላ ተራራውን ሞልቶት ኤልሳን ከቦት ኤልሳን ከቦታል ተራራውን ሞልቶታል። የቶነን እንምታየው ብትለው እሱ ግን ከዛ ከ ከእግዚአብሔር ሰው ጋር አኳብሮ ያገለግላል፣ ግን ከእግዚአብሔር ሰው ኪዳን ጋር የለም ሰውዬው አይኑ እንኳን ተከፍቶ አብሮ የማገልግል እድል ሳይሆን ያል ያየው ማለት ነው። ከእግዚአብሔር ሰው ጋር እንዴት አብሮ እንዳልሆነ ነው ያየው። አንዳንድ ሰው እንዲጽናና አይኑ ባይከፈትለት ይሻላል፣ ከዛ የእግዚአብሔር ሰው ጋር ነኝ እያለ እንዲኖር። ድምፅ ያለን ሰዎች ኪዳን ያለን ሰዎች ሰፈራችን ያ ነው። ሰፈራችን የእግዚአብሔር ቃል ውስጥ ነው። አብረን ስላለን አብረንን ማለት አይደለም። አብረን ለሆነ ለቤት ኪራይ እየተነገራችሁ ነው ማለት፣ ከጎረቤታችሁ አጠገብ ናችሁ ማለት አይደለም። የእናንተ የሕይወት ክብር የተነገራችሁ ትንቢታዊ ቃል ነው። የእናንተ የሕይወት ክብር እግዚአብሔር ያላችሁ ያው ነው። እግዚአብሔር እንዳላችሁ እንደዛው ናችሁ፣ እንደዛው ናችሁ። እግዚአብሔር እንደተናገረው እንደዛው ናቸው። እግዚአብሔር ያላችሁ እዛ ሰፈር ናቸው። የእግዚአብሔር ቃል በሉ የእግዚአብሔር ኪዳን ሰፈሬ ነው፣ አለሜ ነው። አንድ አንድ መርከብ ላይ አንድ መርከብ ላይ በመቶ የሚቆጠሩ ወንጀለኞች እና አንድ ሐዋርያ ታስረዋል እኮ። አንድ አይነት አደጋ ደርሶባቸዋል፣ ወይንም ደግሞ አንድ አይነት የኑሮ ውድነት አግኝቷቸዋል። አንድ አይነት ሰፈር ናቸው፣ አንድ አይነት አጋጣሚ ነው የሚያጋጥማቸው። መልአኩ ግን የሚገለጠው እዛው መርከብ ላይ ለሁሉም ግን አይገለጥም። እኔ ይኸው ላችሁ፣ አንድ መልክ አንድ መርከብ ነው ያለው። ታይታኒክ እንዳይመስላችሁ ሌላ ክፍል ምናምን፣ የድሮ መርከብ ነው። እዛው መርከብ ላይ እዛው ረሃብ ላይ የሚገለጠውን መልአክ አክሰስ የሚያደርገው ግን ጳውሎስ ብቻ ነው። ለምን ከተባል አንድ መርከብ ላይ ስላልሆኑ ነዋ። አንድ ሰፈር ላይ ስላልሆኑ ነዋ። ሶስተኛ ሰማይ ሲሄድ እኮ ከአንተ ሰፈር አይጠፋም፣ ግን ሰውየው እዛ ሰፈር የለም። በጌታ በኢየሱስ ስም ሌላ ዓለምን የማየት የእግዚአብሔር ቃል ሰፈር የመዋል ሌላ ዓለም ተከፈተ ዛሬ በኢየሱስ ስም እየሱስ እኮ እንደዚህ ነው የመሰለ ሁለት ሆኖ ይተኛሉ አለ አልጋ ሼር እያረጉ አለም ሼር አያረጉ አለም ሼር አይደረግም ተገባበታለን እንጂ ወደዚህኛው ዓለም የምትካፈለው ነገር አይደለም። እንደ ፍጥረታዊ ነገር አይደለም። በጌታ በኢየሱስ ስም የሆነ ዝም ብሎ ሰው አክሰስ የማያደርገው ሌላ ዓለም ተከፈተ። ሌላ ዓለም ተከፈተ። ሌላ እይታ ሆነ በኢየሱስ ስም። ሌላ እይታ ሆነ በኢየሱስ ስም ይሁላችሁ። አሁን ለምሳሌ እናንተ ከፊታችሁ ያለሁት እኔ ነኝ። አትሸበሩ ስትባሉ ታምናለህ? አትሸበር ያለው ሙሴ ኤርትራ ባህር አለ እና፣ ምንድን ነው ልንል የምንችለው? በኋላ ቃል ታካፍልን አለ ሙሴ፣ አሁን ተአምር ነው የሚያስፈልገን ነው የምትለው ሙሴ። ደግሞ ይኸውልህ ተአምራትን የሚያመጣውን ቃል እየነገርኩ ኮ ነው ይኸው ታምር እንዲሆን እኮ ነው ቃል የምነግርህ። ያ ታምር ግን የሚጀምረው ባህሩን ከመክፈል ሳይሆን ልብህን ከማረጋጋትና ልብህን ከማጽናት ስለሆነ፣ ልባችሁ በጸጋ ይጽና እንጂ ቀናችሁ በታምራት ይደምቃል፣ በኢየሱስ ስም። እግዚአብሔር ለባህሩ ከመናገሩ በፊት እግዚአብሔር ለህዝቡ ተናገረ። ምን እንዳለ ታቃለ? በቃ ተረጋጋ እኮ ባህሪ በቃ እኮ የምናልፍበትን መንገድ ይንገረንና እግዚአብሔር እረጋጋለሁ። ስተ እግዚአብሔር እንደዚህ ይላል፣ እረፉ እኔ ማምላክ እንደሆንኩ ወቁ። በምድር ላይ ንጉሥ እንደሆንኩ ታያላቸው። እኔ እንደምሰራ ታያላቸው። ቢያንስ ለአንድ ሰው፣ አጠገባቸው ላለ ሰው ክርስትና ኮ የሚጀምረው በሉት ከእረፍት ነው። ወደ እረፍት አይደለም እየሄድክ ያለው በሉት፣ እረፍት ውስጥ ነ አልሰማህም ወይ? ሰንበት እኮ ሆኖ አልበሉት። ታውቃላችሁ እግዚአብሔር አይደለም እንደዚህ ያለው ሙሴ ነው። ባህሩን እያያችሁት ነዋ ግብፃንን እያያችኋቸው ነዋ። ከዛ እንደዚህ ዛሬ የምታዩቸውን ግብፃውያንን አላቸው ለዘላለም አታዩቸውም አታዩቸውም። አንድ ነገር ልንገራችሁ፣ እውነት አለመታመም ይቻላል፣ ይቻላል። መፎስ አይደለም የሚያልኳችሁ፣ መፎስ አይደለም። በመፎስ በጣም ስለምናምን ነው የምንታመመው። ጤነኛ ሰው እኮ በመፎስ ማመን የለበትም ጤነኛ ሰው የታመመ ሰው ነው በፎስ ማመን ያለበት። እኔ አሁን ጤነኛ ነኝ፣ ለምን በፎስ አምናለሁ? አልታመመ ብዬ ነው ማመን ያለብኝ። አለመታመም ይቻላል። ነገር ሲቀየር አይደለም። ይኸውላችሁ ዛሬ የምታዩቸውን አላችሁ ግብፃውያንን፣ አይገርምም። ለግብፃውያን አይደለም ቃል የመጣው፣ ለእስራኤላውያን ነው ቃል የመጣው። ግብፃውያን ከዚህ በኋላ አትኖሩም አይደለም የተባሉት። ከዚህ በኋላ ግብፅ እናንተ ግብፃውያን ትጠፋላችሁ አልተባሉም። እግዚአብሔር ለሕዝቡ ነው ቃል የሚሰጠው። ታምራቱና መቅሰፍቱ ግን ግብፃውያን ሰፈር ነው የሚሆነው። በጣም ይገርም ቃል ልንገራችሁ። ከፊታቸው መልአክ እየመራቸው ነበር። ከዛ መላኩ እንዳለ ታውቃላችሁ። በጣም እየተቃረቡ መጡ ግብፃውያን። እና እስራኤላውያንን አደፋፈረ አደፋፈረ። ሙሴ ቃል ሰጣቸው ከዛ መላኩ ሆልድ ሆነ አለ ቆይ ጠብቁኝ፣ ያለና ከፊታቸው የነበረ መልአክ ጣፋ ከእስራኤል ፊት ትቷቸው እኮ ሂዶ አይደለም፣ ፖዚሽን ቀየረ፣ ደግሞ ስፍራ ቀየረ። እነዛ እየጋለቡ ስለመጡ እነዚህ ምስኪኖች ስለሆኑ የፈርዖን ሰራዊት እርግጠኛ ነበር እስራኤል ላይ እንደሚደርስ። ኪዳን ያለው ህዝብ እኮ በእግሩ አይሮጥም። ኪዳን ያለው ሕዝብ እኮ በብር አይሮጥም። ኪዳን ያለው ሕዝብ እኮ በዘመድ አይሮጥም። ኪዳን ያለው ሕዝብ እኮ የሩጫው የሩጫው ሰረገላ እኮ ኪዳኑ ራሱ ነው። ታውቃላችሁ፣ አንድ ምኩራብ ላይ እኮ ነው ያገኛቸው ኢየሱስ ሲመጣ ሲያይ፣ እንዴ የሚያያት ሰፈር የአብርሃም ሰፈር፣ ግን የድካም መንፈስ አለባት። በተለየ እኮ መገለጥ አይደለም የፈወሳት በኪዳኗ እኮ ነው የፈወሳት። አንቺ አላት ማች አያረግም ልክ ልብስ በማች እንደሚለበሰው ኪዳንሽና አሁን የምትኖሪው አኗኗር አንድ ላይ አይሄድም። ከዛ የእግዚአብሔር ቅባት የሚንቀሳቀሰው ሰውን እንደ ኪዳኑ ለማኖር ነው። እንደ ኪዳኑ በፎስ እኮ የምናገለግለው ሰውየው የተፈወሰው መስቀል ላይ ነው፣ ግን አሁን የሚገለጥ የእግዚአብሔር ቅባት በዛ ሰው ላይ አዲስ ኪዳንን ማንቀሳቀስ ይጀምራል። ዛሬም በሕይወታችሁ ላይ ጥልን በገደልና ከመንገድ አለቆችን ስልጣናትን ሁሉ በገፈፈ በጌታ በኢየሱስም የሆነ የሚገፈፍ ነገር ከፊታችሁም አለ። የሚገፈፍ ነገር ካጠገባችሁ አለ። የሚገፈፍ ነገር ከኋላችሁ አለ። እያያችኋቸው ይባረራሉ። ክርስትና የምናየውን ብቻ አይደለም ባ የምናስበው ነው፣ መቀየር ነው የምናስበው ነው። ስለዚህ እግዚአብሔር ከግብፅ ወጥተው እስራኤላውያኖች ባህሩን ተሻግረው ሄደው ቢሆን ሁሌ እስራኤላውያኖች ግብፃዊ ስትል ይቃዥ ነበር። ይቃዥ ለምን? ሲቀጥቅጠው ሲገርፈው ምናምን ነበራ የሚያስታውሰው። እግዚአብሔር ግን ትዝታቸውን ሊቀይር ስለፈለገ ይህ የሚያስቡትን እራሱ ሊቀይር ስለፈለገ ምን እንዳደረገ ታውቃላችሁ? ባህሩን ከፈላ አሻገራቸውና፣ ህዝቡ ሙሉ ለሙሉ ሳይወጣ እነዛን አስገባና ከዚያ በኋላ የግብፅያንን ሬሳ አሳያቸው። ለምን ሬሳው እንዳሳየ ታውቃላችሁ? ከዛ ቀን በኋላ እስራኤላዊ ግብፃዊ ስትለው አይቃዥም፣ አይደነግጥም፣ አይፈራም። ግብፃዊን የሚያውቀው ሬሳ ብቻ ነው። ሰረገላ ስትለው ሲንሳፈፍ ነው። የሆነ ጀነራል ስትለው ሲንሳፈፍ ነው። ሞተው ነው የሚያውቋቸው። ታውቃላችሁ? እግዚአብሔር በሉ ትዝታዬንም ይቀይረዋል። አስተሳሰቤን ይቀይረዋል። እግዚአብሔር ህዝቡን ነፃ ያወጣ ስለ ትናንትና ራሱ እንዳይፈሩ እንዳይቃዡ አድርጎ ነው። ይህን ነው ልላችሁ ግን እንፈልገ ባህሩን ሙሴ በሚመታው ጊዜ ታቃላችሁ ይመስለኛል። እንደዚህ አይነት ሰዓት ላይ ነው፣ ክፍሉን ሄዳችሁ አንብቡት። ምሽት ነው። ባይዘዌ ምሽት ላይ ነው ታሪኩ ቀን እንዳይመስላችሁ። ባህሩን በበትር መጥተው ክፍሉ የሚለው እንደዛ ነው። ሌሊቱን ሙሉ እሱ መጥቶት ከእስራኤልያን ጋር አብረው እያሳለፈ ነው። እግዚአብሔር ንፋሳት የምስራቅን ንፋስ ጠርቶ ባህሩን ከመጥተው በኋላ ሙሴ፣ እግዚአብሔር በቃ ከዚህ በኋላ ያለው ስራ የእኔ ነው ይላችኋል። እስኪ ተነበይኩ ነው። በጉዳያችሁ ላይ በቃ አለቀ። ልክ ትንቢታዊ ድምጽ ከመጣ በኋላ ሄደ፣ ተኛ። እንቅልፍ ግን አይደለም ተኛው፣ የረፍት እንቅልፍ ተኛ። የረፍት እንቅልፍ ይሁን፣ ፕሮፌቲክ ነው። ፕሮፌቲክ ነው። ደክሞ መተኛትህና አምነህ መተኛት አንድ አይነት አይደለም። አምነህ ስተኛ ማለት በአራት ምናምን ወታደር ተከበ እስር ቤት ውስጥ ነገ ሄሮድስ እገልሃለሁ ብሎ ምናምን አንተ ተኝተሃል። እንደሱ ከሆነ መልአክ መጥቶ የቀሰቀሰህና ህልም እየመሰለ ከዛ እስር ቤት መውጣት ትጀምራለህ። ነገ ትሞታለህ ተብለህ አይተኛማ። ከተኛ እሱ እንቅልፍ አይደለም፣ የእረፍት ደግሞ አይደለም፣ ተስፋ ቆርጠህም አይደለም። አርፈህ ነው። እግዚአብሔር ደግሞ ወደ እረፍቴ ይገባሉ ያላቸው ስድስት ሰዎች ደግሞ አሉ። እነሱ ያመኑት ናቸው። ልክ መጥቼ እዚህ ጋር ስቆም እግዚአብሔር እንደዚህ አለኝ፣ በቃ እያዩቸው ይጠፋሉ። እና እየመጡ ነው ማለት ይደርሱ ባል ማለት አይደለም፣ አይደለም፣ በቃ አይደለም። እሚገርማችሁ ሰውነታችሁ ላይ ያለ በሽታ ራሱ ገና አልደረሰባችሁም፣ አልደረሰባችሁም ማባረር የምትችለው የትኛውም ነገር አንተ አይደለህም፣ በቃ አንተ አይደለህም። ከእናንተ ህይወት ላይ እኮ ፈረድን ተነቀለ ምናምን ሲባል ነገሩ የሚሄደው ለምንድነው ታቀላችሁ? በቃ የእናንተ አይደለም። የእናንተ እንዳይሆን እኮ አይደለም የምንጸልው። የእናንተ አይደለም። አብ ካልተከለው እና ህይወታችሁ ላይ ሊታይ ካልተገባ አብሯችሁ ሊቀጠል አይገባም። ትናንት እሁድ አንድ ምስክርነት ቸርች ላይ ተመሰከረና በጣም ኢንስፓየር አደረገኝ። እሱን ነገር ላያቸሁ እንጸለያለን። ሐምሌ ነገር ላይ ነው የመጣቸው ያችትና ሀሙስ ቀን ላይ መታ ያገለገልኩኝ ያለ ቤተሰባቸው እንደ ጽድ እንደ ጽድ ተከረክሙ አየሁት ማለት ነው። ምንም ማንም የወጣ ሰው የለም ምንም ነገር ሚታይን ጽድ ነው በቃ ያየሁት እኮ ጊዜ እኔ የሚታየኝ እናንተ ቤት አንድ አይነት እኩል ሁሉም ነገር ተከርክሞ ነው። ጤነኝነት አይደለም። ባይዝ ቤት በህክምናም መሳሪያውን እንዲህ ካለ ሞታል። እንደዛ ኮ ነው እንዲ እንዲህ ማለት አለበት እና ይሄ አመት ሳያልቅ ነው ትንቢቱ ለዛ ቤት ይህ አመት ሳያልቅ ቤታችሁ ላይ እግዚአብሔር አዲስ ምዕራፍ ይጀምራል። ከሀገር የሚወጣ ሰው አለ ምናምን ነው ትንቢት። እዛ ስትመሰክር ምናለች? ምንም ፕሮሰስ ያልጀመረ ልጅ ነበር አለች። ወንድሜ ምንም ፕሮሰስ አልጀመረም ማለች። በወር ከአስራ አምስተኛው ቀን አለች እንግሊዝ ገባለች። እና ለአንደኛው ደግሞ ተብላ ነበር የአውስትራሊያ አውስትራሊያን የሚታየኝ ነበር ትንቢቱ። ሁለተኛው ደግሞ ብዙ ጊዜ በፊት ይሞክር የነበረ ሰው ከአውስትራሊያ ኢንቪቴሽን መጣለት። ሁለት ወንድ ምን ያላት ይኸውላችሁ። ኖርማል እንደዚህ ከሆነ ትንቢት ከሰማህ ቆይተሃል ማለት ነው። በቃ ፕሮፌሲ እኮ ነው። ታውቃላችሁ፣ ጌም ቼንጀር እኮ ነው። የእግዚአብሔር ድምፅ ጨዋታውን እኮ ይቀይረዋል። ታውቃላችሁ ይቀይረዋል በቃ የጣሊያን ነው ብቻ የሆነ ጊዜ የሆነ ዓለም ዋንጫ ነበር። መጨረሻ ላይ ጣሊያን ይመስለኛል መጨረሻ ላይ ነው ዋንጫውን የወሰዱት መጨረሻ ላይ በገባ ተጫዋች። አንዳንድ ሰዎች ጌም ቼንጀር ናቸው። የእግዚአብሔርን ድምፅ ልክ የእግዚአብሔርን ድምፅ ላስት ወርድ ስለሆነ የመጨረሻው ቃል ስለሆነ አይደለም እግዚአብሔር እግብ እንኳን በንግግሬ ላይ ማንም አይጨምርም ብሏል። እግዚአብሔርም ከተናገረ በኋላ እኮ ነው

ይውላችሁ ማንም አይደርስባችሁ። የእስራኤል ሕዝብ ከግብጽ ሲወጣ 600 ሺህ ነው ይላል። የፈርዖን ስድስት መቶ ሰረገላ ፈረሰኛ ነው የመጣው። የእስራኤላዊ ሕፃን አለው፣ ሽማግሌ አለው፣ አሮጌታ አለው፣ ትልቅ ትንሽ ምናምን አለው። ሕፃኑም ሽማግሌውም ቀስ እኛ ላይ እየሄደ ማለት ነው። ፈጽሞ ሰረገል ነው አይደርስበትም፣ አይደርስበትም። ለምን ኪዳን ነው እንጂ ያላቸው የፈረስ ጉልበት አይደለም ያላቸው። እግዚአብሔር በፈረስ ጉልበት አይታመንም፣ ደስ አይሰኝም ይለን። አሁን ላለውበት ህይወት የሆነ እንደው የሆነ ሰው ነው የሚያስፈልገኝ የምትሉ ሰዎች ግድ የላቸውም። የሚያስፈልጋቸው ትንቢታዊ ድምጽ ነው፣ ትንቢታዊ ድምጽ አንዴ ቲክቶክ ላይ ያገለግልኩኝ አፖስትል ገባና ከዛ መተንበይ ጀመረ ከዛ ለአንደኛው ተነበይኩለት ና ከሆነ ሀገር ግን በተገናኘ የምታውቀው ሰው አለ አልኩት አይ የለም ኮኔክሽን የለም የለኝም ሲል አፖስትል ምን አለ ትንቢቱ ኮኔክሽን ሁኗል ሰውየውን እኮ ነው የምልህ አንቀልቅሎ ያመጣዋል በቃ አንኮንሽስሊ ሰውየውን እዚህ የሚነገራቸው ትንቢት እኮ እነዛን እዛ ማኖፕሌት ያደርጋቸዋል። ታውቃለህ፣ ለእኔ ነው ትንቢት የሚገባኝ፣ ለእነዛ ግን ማኖፕሌት እኮ ነው የሚያደርጋቸው። ምንደሆነ አያውቁም? አን ኮንሽ የሰው ነው እየተንከረፈፈ ይመጣል። ምን ተተንብዮ እንጂ ፈቅዱ አይደለም የመጣው። እግዚአብሔር፣ የትልልቅ ሀብት የምትቀበሉ ሰዎች አላችሁ ይለኛል። በቃ በእውነት እያያችኋቸው እያያችኋቸው ኢየሱስን ሊጥሉት ሊጥሉት ብለው፣ እኔ በጣም ነው የሚገርመኝ። እሱ ታሪክ በብዙ አቅጣጫ ኢየሱስ እኮ አምልጧል። በጣም ሰርፕራይዝ የሚያደርገኝ ክፍል ግን አንተ አይምሮ ካልተሰረቀ በስተቀር ሰው የገፈተርክ መተ ምን ብለህ ተመለስክ ማለት አሁን ሄደው ምን ብለው ነው የሚያወሩት? ጣል ነው ነው አልጣለውም ነው ደርሰውኩ። በማዕከላቸው ተሰውሮ ሄደ ይላል። ተሰውሮ ሄደ ተነጠቀ አይደለም እኮ ማለት። አንዳንዶቹ እንትን ያላቸው ይመስለኛል። አይናቸውን አያውቁትም እንጂ እነሱ እኮ ፊት ያሉት ብቻ ናቸው። ታውቃላችሁ? የሚያውቁት ኋላ ያሉት እኮ የሚያውቁት እንደተወረወረ ነው። ታለ በምን ያውቃሉ? መጽሐፍ ቅዱስ ሲናገር ጠላቶቻችን ሰነፎች ናቸው ይላል። እንደዚህ አይነት ማህየም ስለሆኑ ተአምራት እኮ ለኛ ነው። እዛ ሰፈር እኮ ሞኝ ነው የሚያደርጋቸው እግዚአብሔር። ነገሩ እንዴት እንደተሰራለ እኮ የማይታወቀው ከጭንቅላት እውቀት ያለፈ የእግዚአብሔር አደራረግና አሰራር እኮ ስላለ ነው። እኛ ሞኝ አይደለንም። እኛ ኮ ሞኝ አይደለን። በወንጌል ሞኝነት እምናምን እምንገርም የእግዚአብሔር ጠቢባን፣ የእግዚአብሔር ሊቆች። ይሄኛው ምድር እኛ ከሌለን የማይጣፍጥ እኛ ከሌለን የሚጨልበበት እውነት። አይደርሱባችሁም። አንድ ሰፈር አይደላችሁም። አንድ ላይ የመጣ ወረርሽኝ አያገኘንም። አንድ ላይ የመጣ ጥፋት አያገኘንም። ተዘልለን እንኖራለን። መቶ መቶኛ ጋር ዳይቨርት ያደርጋል። የአመፃ ልጅ መከራን አይጨምርባቸውም። በጥላት አትበለጡም። የእምነት ሕይወት ሕይወታችሁ ላይ ይንቀሳቀሳል።